ዳንኤል እግዚአብሔር ስሙ የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በአብ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም። ሰላም እምዜ ሳ ሆነ ፍሳው ሰላም እምዜ ሳ ሆነ ፍሳው። ሰላም የተወደዳችሁ የደሮ እግዚአብሔር ቤተሰቦች በድጋሚ እንደምንቆያችሁ ለምን እስከዚህ አደረሳችሁ። አሜን እግዚአብሔር አምላክ ስሙ የተመሰገነ ይሁን ብለን እንድናመሰግናዎች እንሳት ፍሬ የማንጠዋት የማንዘነከት ማምላክ ወላዲት አምላክ ቅዱስ ድንግል ማርያም ስማ የተመሰገነ ይሁን። ቅዱሳን መልአክ፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የተመሰገኑ የሆኑ እንኳን ላቁ በዓል ወይም ከአበይት በዓላት ውስጥ አንዱ ለሆነው ለበዓለ እርገት ወይም ለጌታችን ለኢየሱስ ክርስቶስ በዓለ እርገት በሰላም አደረሳችሁ አደረሰን። እንዲሁም እንኳን በሰላም አደረሳችሁ አደረሰን እንዲሁም ደግሞ በዚህች ዕለት ደግሞ ተከብረው ለሚውሉ ግንቦት ሁለት ቀን ታስበው ለሚውሉ በስንክሳር ታስበው ተዘክረው ለሚውሉ ቅዱሳን ሐዋርያት፣ ቅዱሳን አርድእት እግዚአብሔር ቢፈቅድ የዕለቱ መርሐ ግብራችንን እንጀምረናል። የራሱን ነገር ከፍቶ በአለም ሀሳቡ አለም እንዲሁም የመንግስታት መውጠትና መውረድን ወይም የደረሱበትን ነገር በዜና ተግባራቸውን እግዚአብሔር አምላክ አበርቶታቸው ለእኛ መማሪያ የሆኑ ዘንድ በስንክሳር ተሰብስቦ በአንድ ላይ ቀምጦልን እንድናነብ እንድንማማር መካፈል ከቅዱሳን ዜና ለመስማት ራሳችንን ልናዘጋጅ ያስፈልጋል ማለት ነው። ነገ ዕለቱ ግንቦት ሀያ ሶስት ነው አይደል? ምናልባት ከተሳሳትኩ አርሙ። ግንቦት ሀያ ሁለት ዛሬ ነው፣ ግንቦት ሀያ ሶስት ነገ ነው አይደል? ተሳስቷል። ሌላ ቀን እንዳላነበር ስለማቅም እንደዚህ አይነት ነገር እናንተም ደግሞ አትመልሶኝም አንዳንድ ጊዜ ቢል ካደም መጣችሁ ከጨረሳችሁ በኋላ ዛሬ እኮ ቀኑ እንደዚህ ነው ብላችሁ የነገረን። እንሂድና የቅዱሳንን ገድላቸውን ዜናቸውን በስመ አብ ወወልድ በመንፈስ ቅዱስ ስም። ግንቦት እስራኤልም ልጆች ከቤተ ገብርኤልም ከቤተ ከሰባ ሁለቱም አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋርም ተቀበለ። ከእነርሳቸውም ጋር ታላቅ መከራ ደርሶበታል። ከዚያም በኋላ ሐዋርያት ባንብሮተ እድ ወይንም እጃቸውን በመጫን ኤጲስቆጶስና እለት ባረፈ ጊዜ ይህ ቅዱስ ዮዶስ ገንዞ ቀበረው። ከዚያም በኋላ ከእነሆ የከበረ ሐዋርያ ጳውሎስም እኒህ ሐዋርያት በሮሜ እግር ክታቡ ኢንድራኒቆስ እና ዮንዮስን ሰላምታ ብሏቸዋል ሲል አስታውሷቸዋል። እግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸው ከእኛ ጋራ ለዘላለሙ ተኖራሚ ዋርደት አንዱ የሆኑ አንዱ የአፍሎ የ አፍሮዲጡ የዮሊያ እና የቀሲስ ታውድራጦስ የእስክንድርያ የሆኑ ሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። በነስቲያን ትድረሰ ለዘላለሙ አሜን። በዚች ዕለት የሚከበሩ ዓመታዊ ክብረ በዓላት ግንቦት ሃያ ሶስት ዕለት የሚከበሩ ዓመታዊ ክብረ በዓላት ቅዱስ ዮሊዮስ ወይም ዮሊያን ከሰባ ሁለቱ አርደት ውስጥ አንዱ የሆነው በዚች ዕለት ይከበራል። በዚች ዕለት ይከበራል። ቅዱስ አፍሮዲጡ ሐዋርያ ከሰባ ሁለቱ አርደት ውስጥ አንዱ። እንግዲህ ሰባ ሁለት ስንላቸው ስማቸውም በተደጋጋሚ ስለምን ስለማይመጣ ብዙ ጊዜ ፕሮናውንስ ስለማድረግ ወይም ለመናገር ለመጥራት ይከብደናል። የቃላት ነገር ያስቸግረናል እና አፍሮዲቱ ይለዋል እንግዲህ፣ ሌላም ስያሜ ሊኖር ይችላል፣ ወይ አጻጻፍ ስህተት ወይ የፊደል ደግሞ ማነስ ወይ መጨመር ሊኖር ይችላል። እንዲሁም እያለ በሰይፍ ተሰይፏል ማለት ነው። እና በዚች ዕለት የሚነበሩ ቅዱሳን ውስጥ አንዱ ነው። አባ አንስያ ሰማዕት፣ እንዲሁም ቅዱስ ታውድራጦስ በዚች ዕለት የሚከበሩ ቅዱሳን ናቸው። ዓመታዊ ክብረ በዓላት ማለት ነው። ቅዱሳን ዜናቸውን ዕለት ዕለት ያስባሉ ነገር ግን በቤተ ክርስቲያናችን ታቦት ተቀርጾላቸው የሚከበሩ ቅዱሳን አሉ። በተለያየ እና ሁሉንም ቅዱሳን ሳይሆን ቢያንስ ቤተ ክርስቲያናችን ሁሉም ሊኖራቸው ይችላሉ የተወሰኑት ቅዱሳን አሉ። የሐዋርያትም ይኖራል አሁን ለምሳሌ በዚች ዕለት ልበ አምላክ ቅዱስ ዳዊት ይከበራል። ወራሪ ክብረ በዓሉ ክርስቲያን እንኳን ይኖራል። እሱ ያልደህ ነው፣ የታወቀ ነው። ለምሳሌ ይከበራል። ወራዊ ወራይ ክብረ በዓሉ ነው። ቅዱስ ጢሞቲዎስ ቅዱስ ገዳማት፣ አባ ሳሙኤል፣ አባ ስሞን እና አባ ገብርኤል የሚከበሩ ቅዱሳን በዚች እለት ይከበራሉ። እንግዲህ እኛ ሁሉንም ቅዱሳን እግዚአብሔር ያከበራቸውን ሁሉ ዜናቸውን ሰምተን ከእነሱ መማር ያለብን ነገር ተምረን ብዙ ነገር ሁለት ወር ከተወለደ ሁለት ወር አሁን እኮ እንኳን አይደለም ምግብ እንኳን አይደለም ሊናገር ምግብ ራሱ በአግባቡ የማይቀበል ይሳል። አንደ በትፈስ ቅዱስ ሌሎችም ቅዱሳን ገና ከማህፀን ሲወጡ እጫቸው አድርገው እግዚአብሔር ደግሞ ከዚያ በኋላ አሳድጎ ለብዙ ጸጋ ለብዙ በረከት ያደረሳቸው ቅዱሳን ናቸው እና እግዚአብሔር የሚሳነው ነገር የለም። ፍጥረታትን ተመልከቱ እንግዲህ እንደዚህም የሚያሳድገው አለ። ገና ገናቱ ማህፀን አይደለም እሱ ብቻ አይደለም እኮ የሚደንቀን የጌታችን ኢየሱስ ክርስቶስ መወለዱ በድንግል ማርያም ማኅፀን አደረ ሲባል ታምራል፣ ይደንቃል። አሁን አዲስ እንኳን በእስልምና ወይ በሌላ ሃይማኖት ያለ ስለሚሏቸዋል ከሰማይ ወርዶ ብትሉት እንዴ፣ አይገባም ሊረዳው አይችልም። እና እጅግ የሚደንቅ ነው። እኛ ግን ደጋግመን ስለሰማን፣ በእምነት ውስጥም ስላለን የመረዳት አቅማችን ለአማንያን ግልጽ ስለሆነ ይህም መንፈስ ቅዱስ በአእምሯችን መልቶ ስለሚያስረዳንም ጭምር ነው አምነን የምንቀበለው እንጂ እንደሌላው ተጠራጣሪ ነበር የምንሆነው። ነገር ግን ሁሉንም እንድናውቅ እንድንረዳ መንፈስ ቅዱስ ይግለጥልን። ልንል ደግሞም ክርስቶስን በማመን ለቀደሙን አብሮ ለታሰቡ ለዘመዶቼ፣ ለእንድራኒቆስ እና ለሎሊዮን ለዮልያን፣ ወይም ለእንድራኒቆስ እና ዮልዮስ ሰላምታ አቅርቡልን እያለ ይጠቅሳል። ትላንትና አንብበን አለ ርጭና ባለውን ቅዱስ አነበብን። አስተዋላችሁ? ትላንት፣ ዛሬ፣ አሁን ሁለት ስንክሳር ስናነብ ቅዱስ እንድራኒቆስ ምን ያለበት ነው? የዚህ ከተበለቱ አርደት ውስጥ የሆነውን አንብበን ነበረ። ምናልባት ትላንትናውን ስንክሳር ያስተዋላችሁ ካላችሁ እንዴ ወይ የትላንትናውን እኮ ነው ወይ ደግሞ የዛሬውን እኮ ነው። ወይም ዛሬ እንድራኒቆስ ነው፣ ነገ ደግሞ ባለረፍቶ የሚሆነው ማለት ነው ከሱ ጋር የነበረው ዮልዮስ የሚባለው ነው። ዮልዮስ የሚባለው ነው። ቀድሞ ያረፈው ማን ነው? ከእንድራኒቆስ እና ከዮልዮስ ማን ነው? ወይም ከዮሊያን ማን ነው ያረፈው? ቀድሞ ባለረፍቱ የሆነው ማን ነው? ቀድሞ ባለረፍቱ የሆነው ማን ነው? እስቲ ደቀ መዝሙሩ ሆኖ አብሮ ሲያገለግል የነበረው ማን ነው? ታስታውሳላችሁ? እንድራኒቆስ ባለረፍቱ ነው ስንል ዛሬን አከበርን። ሁለት ሁለቱ አርድዕት ናቸው። ከሰው በሁለቱ ውርድ አስተማሪ አንዱ ደግሞ ረዳቱ እየሆነ አብረው እርስ በርስ ወንጌልን እየሰበኩ በየሀገር ይዞሩ ነበር። አንዱ ይሆናል እኮ ትላንትና እና ዛሬ ማን ያረፈው? ሪያቆስ። ሪያቆስ? እንድርያቆስ ኢያቆስ ማን ነው ቀድሞ ያረፈው? እንድራኒቆስ ቃልበት ያሰማለ። ትክክል ነሽ። እንድራኒቆስ ሲያርፍ ቅዱስ ዮሊዮስ ደግሞ ምን አለ ማለት ነው? ምን አለ? አዎ፣ እግዚአብሔርን ሲለምን ነበረ። ዛሬ ስንክሳር ላይ አስተውላችሁ ከሆነ እግዚአብሔርን ካረፈ በኋላ ዮሊዮስ ምን አደረገ? ገንሶ ቀበረው። ከዚያ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ማለደ። በማግስቱ ምዕራፍ እንድራኒቆስ አረፈ። እሱ ሲያርፍ ደግሞ እባክህ ከወዳጄ ከቅዱስ እንድራኒቆስ አትለየኝ አምላኬ፣ እኔ ማረፍ ፈልጋለሁ። እንደሱ ሲል እሱን ደግሞ በዛሬ እንዲያርፍ አደረገው። ቅዱስ ቦታ እያስተማረ ቆይቷል እና እንድራኒቆስን በአንብሮተ እድ በአንብሮተ እድ ወይም ኤጲስቆጶስ ካደረጉት በኋላ ከእንድራኒቆስ ጋር እየሰበከ የሚዞር ዩሊያን የሚባለው ሰማት ነበር ማለት ነው፣ ወይም ረድእ ነበር። ከዛ እንድራኒቆስ ሲያርፍ ደግሞ እሱን ገንዞ ቀበረውና አምላኪው ይባርክ እሱ ሲያርፍ እኔም ከወዳጅ ጋር አብሬ ማረፍ ፈልጋለሁ ብሎ መቼስ ወዳጁ ሲለየው አዝኖ መለየቱ አዝኖ ስላጁ ያው በስጋ ሰው ልጅ አብሮት የኖረው አብሮት የሰበከው አይደለም። ተውት ሌላ አብሯቸው የኖረውን እናት እና አባቶቻችን እንኳን ከሱ እረፍት ጋር ገኝት እያደሰ ማጸ ነው። እሱ እንደ ትላንት አርፎ እዛ እንደ ዛሬ ደግሞ ማናረ የሚያገናኛቸው። ለዛ ነው ትላንት ያነበብነውም የቅዱስ ጳውሎስ መልእክት ምዕራፍ አስራ ስድስትን ያነበብነውም ለዚህ ምን ብሏል? ስለእናንተ ብዙ ለደከመች ለማንን ማርያም የሚላት ማንነች? አንዲት ማርያም የምትባል አለች በመጽሐፍ ቅዱስ ክፍል

ማርያም መግደላዊት። እሺ፣ እሺ ጥሩ ነው። ግን አይደለችም እኮ እስካሁን አላገኘኋትም። የቀሊዮጳ ሚስት ሐዋርያትን ሰብስባ በአንድነት ታኖራቸው ነበረ። የቤት ስራ አርጊዋል። ነገ ስትመጡ እንዳትረሱት። የት ክፍል መሰላችሁ? የምትፈልጉበት ክፍል በፈለጋችሁ የሐዋርያት ስራ ላይ ገብታችሁ መፈለግ ትችላላችሁ። እሺ ምዕራፍ ልናገር እንዲህ ምዕራፉን ከተናገር፣ ምናልባት አሁን አንብባችሁ መጣችሁ እንዴ ልትሉ ትችላላችሁ። ሰታ ስታኖራቸው ቷ እንደውም ብዙ ጸሎት ሲደረግ የነበረችው ማርያም ማየች የሚለውን ነው ያቺን ማርያም ነገ ይዛቸዋት ነው። እሺ፣ ቀላል ጥያቄ ነው። አንድ ገጽ ብቻ ከፍታችሁ እንዲህ እንዲህ አይታችሁ፣ ስራ እንደሚበዛባቸው አውቃለሁ፣ ነገር ግን ትንሽ አክቲቭ እንድትሆኑ ስለምትፈልጉ መቼስ አንድ ሰከንድ እንኳን መፈለግ ቀላል ነገር ነው። መልእክት ወይም ተላምታ ሲሰጥ ለነዚህም ጭምር ነው። እና በሐዋርያት መካከልም እያለ ስመ ጥሮች ለሆኑ ደግሞም ክርስቶስን በማመን ምን ላሉኝ ይላል ለቀደሙም ሐዋርያው ቅዱስ ጳውሎስ በእውነት ነው ከሰባ ሁለቱ አርደት ነው ምን እያደረገ ነበር? መን ለቀደሙኝ ይላል። አዎ ክርስቶስን በማመን ቀድሞት የነበሩ ብዙዎች ነበሩ። እሺ ነገ ደግሞ ይህንን እንመለከታለን። ሐዋርያው ቅዱስ ጳውሎስ ከአስራ ሁለቱ ሐዋርያት ውስጥ ነው፣ ከሰባ ሁለቱ አርድእት ውስጥ ነው የሚል ነገ ደግሞ እናያለን። እናንተ ደግሞ የቤት ስራ በዛብን ላትሉ እንግዲህ የቤት ስራ ላድርገው እንዴ? ለእናንተ ሐዋርያው ቅዱስ ጳውሎስ ሐዋርያት ሲመረጡ እዚህ እየመለሳቸው ነው። ሐዋርያው ቅዱስ ጳውሎስ መች ነበር የተገኘው? መች ነበር የተገኘው? ምታስታውሱት አለ? ከክርስቶስ ዕርገት በኋላ ነው ቅዱስ ጳውሎስ የመጣው። ወደ ደማስቆ ያስተምር እየሄደ በ ወደ ደማስቆ ምን ሊያደርግ እየሄደ? ሊያስተምር እየሄደ፣ ለክርስቲያን ሊያስተምር እየሄደ ክርስቲያኖችን። ለዚያ እኮ ነው ቅዱስ ጳውሎስ ምን አለ? ክርስቶስን በማመን ለቀደሙኝ አለው እና ቀድሞታል ማለት ነው። ስለዚህ የሐዋርያው ቅዱስ ጳውሎስ ከሰባ ሁለቱ አርድዕት ነው። እሺ ከሰባ ሁለቱ አርድዕት ሲሆንማ ክርስቶስ ያኔ ሲመርጣቸው አርድዕትንም አብሮ ነበሩ አይደል? ሰባ ሁለቱ አርድዕት ነበሩ። ስለዚህ መንፈስ ቅዱስ ሲወርድ እንደዛ ሆነ ተቀብሏል። አሁን ሰባ ሁለቱ አርድዕት ሲሆን እኮ መንፈስ ቅዱስ አብሮ ተቀብሏል ከሐዋርያት ጋር ቅዱስ ጳውሎስም የዛኔ ነበር የተቀበለው። እንደዛ መልከ መለሳችሁ። እንደዛ ነው የሚሆነው። ቅዱስ ጳውሎስ ያኔ ከእነሱ ጋር ቢቀበል ኖሮ ለምንድን እንደሆነ ክርስቲያኖችን የሚያሳድጋቸው እሱን፣ ወይ ደሞ ከሰወለ ኮርሬት ውስጥ ነው ያለ። ካለንማ በቀድሞ ሐዋርያት ያውቁት ነበር ማለት ነው፣ ወይም ደግሞ ክርስቶስ ራሱ ያውቀው ነበር ማለት ነው። አዎ ክርስቶስ ያውቃል በእርግጥ አውቀው ይተዋወቁ ነበረ። ስለዚህ የማስታወስ ስልጠናቸው እንዲህ ጥሩ ነው ጥሩ ነው፣ ጎበዞች ናቸው። ለካስ አንዳንድ ነገር ላይ ነው እንጂ ጎበዞች ናቸው። እግዚአብሔር ያበርታቸው እና ክርስቶስን በማመን ለቀደሙ እያለ ከዚያ አብረ ደግሞ ለታሰሩ ሐዋርያ ሐዋርያ ሲባል ለምሳሌ ሐዋርያ የሚለው ቃል ትርጉሙን ካወቃችሁ ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ የሚለውን ቃልም በዛው ማወቅ ትችላላችሁ። ከሐዋርያው ቅዱስ ጳውሎስ ከአስራ ሁለቱ ሐዋርያት ሐዋርያ ተብሎ የተጠሩት ማን ናቸው? ኢትዮጵያዊ ሐዋርያ ተብሎ ይጠራል። ስለዚህ ሐዋርያ ማለት ምን ማለት ነው? ሐዋርያ ሲሆኑ በምን አይነት ነገር ነው ሐዋርያ የሚለው ስም የሚሰጣቸው? ሐዋርያ የሚለው ስም የሚሰጣቸው እንዴት ነው ይፈልጋል። ስለዚህ ሐዋርያ የሚለውን ቃል በደንብ ካሰባችሁ ሐዋርያነት መላክ ከሚለው ጋር መታዘዝ ከሚለው ጋር ለመስበክ ወደ በአንድ ቦታ ቆይተው አገልግሎታቸውን ያገለግሉት ሐዋርያነት ያስበላቸው ነገር ምንድን ነው? ቃል ሐዋርያ ራሱ የሚለው ትርጉም ምንድን ነው? ተላከ ነው አይደለ? ቃሉ ትርጉሙ። ስለዚህ ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ስለመምጣቱ በአጭሩ ወንጌልን ማስተማራቸው ሐዋርያ አስብሏቸዋል። ሐዋርያ መባል ድረስ ተደርሷል። አይደል? ስለዚህ አስራ ሁለቱ ደቀ መዛሙርቱንም ደግሞ ምን ብሎ ይጠራቸዋል? ሐዋርያት። ሌሎችንስ? ሐዋርያት። ስለዚህ ወንጌልን ያስተማረ ሐዋርያ። ሐዋርያው ቅዱስ ጳውሎስ የተባለበትን ምክንያት አንዱ ይህ ነው። እሺ ሐዋርያው ለምን ስትሉ ምሳሌ ካላችሁ ጻድቁ አቡነ ተክለሃይማኖት እንኳን ኢትዮጵያዊ ሐዋርያ ዘምረናል ሰምተናል አባቶቻችን ሲያስተስራ እንዴት ጻድቁ አቡነ ተክለሃይማኖት በዛ ጊዜ ሳይኖሩ እንዴት አሁን ሐዋርያ ተብሎ ተጠሩ የሚል ሀሳብ በሁላችን ዘንድ ሊነሳ ይችላል አይደል አዎ ይሄ ምክንያት ምንድን ነው አዎ በየሀገሩ እየዞሩ ወንጌልን እያስተማሩ? አብያተ ጣዖታትን እያዘጉ አብያተ ክርስቲያናትን እያሳቁ አጋንንትን እያሳደዱ ሕዝቡን የታመመውን እየፈወሱ እየተጨነቀው የደረሰባቸው ነው። ጻድቃ ሁለተኛ ሃይማኖት መከራር ደረሰባቸው፣ ደርሶባቸዋል። ያ ማለት ከሐዋርያ በረከት አሳትፏቸዋል ማለት ነው። ሐዋርያ ተብሎ እስከሚጠሩ ድረስ ሐዲስ ሐዋርያ ይባላሉ። ምን ሐዋርያ ሐዲስ ሐዋርያ ስለዚህ ሐዋርያ የሚለውን ቃል ካሰብን በምን መረዳት አለብን? ሁላችንም፣ ሌላ ሰው ተልዕኮ የእግዚአብሔርን ነገር የሚያስፈጽም ማለት ነው። ያ ሐዋርያ ይባላል። ለምሳሌ ሰማዕት የሚለውን ቃል ካልኳችሁ፣ ሰማዕት እራሱን አሳልፎ የሚሰጥ በመከራ ውስጥ ምስክር ሆኖ የሚያልፍ ማለት ነው። ሰማዕት ማለት ምስክር ማለት አይደለም። ስለዚህ ሐዋርያት ምስክር ሆነዋል አልሆኑም? ሆነዋል። ነገር ግን ሐዋርያ ነው የሚያስብላቸው ወይስ ሰማዕቱ ፈጽመዋል? ሐዋርያቱ ሁሉም ሐዋርያት ተኝተው ሲነሱ ሞተው ተገኙ፣ ይቅርታ አርፈው ተገኙ የሚል ነገር የለም። ወይስ ሲጸልዩ ወይስ ሲጋደሉ ነው? እንኳን ምንም እንኳን ባይደረግ መከራ ቢደርስባቸው ወይ ደግሞ እንደ ሰማዕትነት የተቆጠረላቸው አንዳንዶችን ስናስብ ከምን ጋር ማሰብ አለብን? ከተልእኮ ጋር፣ ካስተምህሮ ጋር የክርስቶስን ነገር በአለም ከማዳረስ ጋር ማሰባለን በማመን ሐዋርያው ቅዱስ ጳውሎስ በጣም ለኦሪት ሕግ እጅግ ቀናይ ነው። በዚያ በደንብ ማሰብ አለብን። አሁን እናንተ ለምሳሌ ለሀገሬ መቼ ስታወት እንደው ለሃይማኖቴ ቆማለሁ ወይ ደግሞ ለቤተሰቤ ጠበቃ ሆናለሁ ብላችሁ እንኳን ጥርሳችሁን ነክሳችሁ የምትቆሙበት ነገር የለም። ላመናችሁበት ላሳመናችሁ ነገር ለምሳሌ እናት ለልጅሽ ጠንክረሽ ትቆሚያለሽ። አትኮ ይረዷ ምኑ ስለሆነ ልጅ ስለሆነ ስለሚወዱ ስለሚያምንበት ወደፊት ተስፋ ስላለ አያችሁ። አንድ ነገር ለምሳሌ ሰው መግደል ኃጢያት ነው ካለ ኃጢያት የገደለው ስለዚህ፣ የገደለው ሁሉ ስለተማረ አምኖታል በደንብ ስለዚህ፣ በኦሪት ሕግ ደግሞ ስለሌላ ነገር ይገደል። ስለዚህ አያችሁት እግዚአብሔር ደግሞ ምን ያደርጋል መሰላችሁ? እግዚአብሔር ምን ያደርጋል? ሰዎች አረዳዳችንን ያለ ምን መሰላችሁ? አረዳዳቸው ምን ያያል? አንዳንዶቻችን ሌላ ነገር ውስጥ ሆኖ እግዚአብሔር ግን በትምህርት የመለሳቸው ለምሳሌ ኒቆሙስን አስብ። አማኝ ካልሆኑ ወይም ከካዲያን ወገን ነው። ነገር ግን ክርስቶስ ሲመልሰው ግን በምን አይነት መንገድ ነው? አእምሮን ለእውቀት ተጠቀምበት፣ ለጥበብ ተጠቀምበት። ለበጎ ነገር አእምሮን ሲጠቀምበት ኢየሱስ ክርስቶስ የሚመለስ አለ፣ በፍቅር የሚመለስ አለ በመከራ ይመለሳል። እንዲሁ ደግሞ በትምህርት በመገሰጽ በሆነ ነገር የሚመለሰውን ሐዋርያው ቅዱስ ጳውሎስን አሁን ሄዳችሁ በትምህርት እንዲህ እንዲህ ነው ብትሉ በፍጹም ለል ነበር አሕዛብ ሁሉ ነበር ግን ያው ነው አሕዛብ ሁሉ ታምር እየተፈጸመ እያየን ያው ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ሲነሳ ሐዋርያት ሰረቁ ሐዋርያት ሰረቁት ብሎ እነዚያ የክርስቶስ ዘበኞች የነበሩት አይገርማችሁም? አሁን እነሱ ሰዎች ዘመን፣ እስቲ አስቧቸው ኢየሱስ ክርስቶስን በመቃብር ተቀብሮ ከዚያ ከሞተ እንደ ለይቶ ሲነሳ መቃብሩ ሲያዩ ባዶ ነው፣ እንዴ የት ሄደ ሲሉ፣ እኛ ተኝተን እያለ ሐዋርያ ሰረቁ አሉ። እሺ እነሱ ተኝተው ከሆነ ሐዋርያ ሲሰርቁ፣ እንደዚህ አይነት ክህደት ተጥ ያለ ክህደት ነገር ግን ሐዋርያው ፍጹም አማኝ ነው ያለ በጉልበት ወይም በሌላ ታምር ካልሆነ አይመለስም። ለዚያ ነው ጌታችን በደማስቆ ላይ በብርሃን ወይም ደግሞ በመብረቅ ብርሃን አይኑን ምን አደረገው ማለት ነው አሳወረ፣ አይኑን ገረደ። ብርሃኑ አስደናቂ የእግዚአብሔር ኃይል እኮ ከባድ ነው አደለም። ለሙሴ እንኳን ሰው ፊቴን አይቶ የሚቆም የለም አደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ልዑል እግዚአብሔር ግን በኋላ ግን ጀርባይን ታየኛለህ ብሎ አልተናገሩም። ጀርባይን ታየኛለህ ሲል አባቶቻችን ያው ትንቢት ነው ጀርባ ሰው ሆኖ መታየቱን ሲያመለክት ነው እንጂ በመለኮቱ አይ በአምላክነቱ ኃይል ወይ ገጽ የሚያየው ሰው የለም። በዚያ አይን አይኖቹን በመረድ መለሰ። በኋላ ላይ እንደውም እጆቹን እየተመራ እስከሚወሰድ ድረስ ሐዋርያት እንኳን እግዚአብሔር መንፈስ ቅዱስ ወይ ሐዋርያት ሂድና ሐዋርያው ቅዱስ ጳውሎስ እንደዚህ አስተምረው አጥምቆ ሲባሉ ምንድን ነው ያለው? እንዴት ይሆናል? እሱ እኮ እያለ እኮ እንትን እያለ ነበር ነበር እኮ በጣም ነው የሚፈሩት። ኃይለኛ የተባለውን ሰው ጊዜ ያገላቸው በምርኮ ሲመልሱ በመልኩ ያማረ፣ በቁመና ያማረ፣ በሁሉ ነገር ያማረ ሰው ነገር ግን ሀይሉ ኃይል አደለም። ማንም የሚናገር ሰው ሄደ ነበረ። እግዚአብሔር አምላክ ደግሞ የህይወት ምዕፋን ያደርግ ያለው ለምን እንዴት አይኔን ታጠፈኛለህ? አላት። አያችሁ፣ እግዚአብሔር አምላክ ቆንጥጦ ሲመልሰን አንድ አንናት እምቢ ሲል እሳት አስነክታ እንደምትመልሰው ቆንጥጦ ሲመልሰን ደግመን እንዳጠፋ እንደሆነ በፍቅር እንደመለሰን ያን ይገባ ያለ እዚያማ እጅግ አስቸጋሪ ነው። ቅዱስ ጳውሎስን ቆንጥጦ ነው የሚመልሰው። ቅዱስ ጳውሎስ ግን ሲመለስ ግን እጅግ የሚደንቅ ነው። ለወሪት ህግ ይሞት የነበረው ለወሬ ጥግ ራሱን አሳልፎ ብዙ፣ ከዛ ማን ይቻለው፣ ማን ይቻለው ባለው ጸጋ አይደለም። ሌላ የልብሶቹ ጫፍ ጥንኳን አጋንንት እስከሚያባር የሞተ እስከሚያስነሳ ድረስ ጸጋ አደለው። እስከ ሶስተኛ ሰማይ ድረስ እስኪነጠቅ እግዚአብሔር ጸጋ አደለው። አያችሁ፣ አንዳንድ ጊዜ እንደዚህ ብላችሁ አስቡ። ፍጹም ሆኖ አጥፊ ሆኖ ይገባል። አሁን ይችኛዋ እንደዚህ አይነት ሴት አንቺማ መቼም ገነት አልገኙ ሲሆን ያገናኘል የተባላችሁት በቀልድም በምንም የተናገራችሁት ነገር ካለ በእውነት እግዚአብሔር አምላክ ይቅር በላይ። አንዳንድ ሰዎች ሲመለሱ የሚመለሱ አሉ። ሰው ሆኖ ደካማነት ድካማነት የሌለበት የለም እና የሆነ ነገር ግን ካወቁ ፍጹም ሲጥላቸው ያደረባቸው ሰዎች ሐዋርያው ቅዱስ ጳውሎስ ለዚህ አስራ አራት መልእክታትን ጽፎ ደርሶ እየላከ እያጽናና ክርስቲያኖችን በየሀገሩ የፈለገ ነገር ቢኖረው ሰው አቤቱ አምላካችን፣ እንኳን በኃጢአት ብንወድቅ፣ እንኳን ራሳችንን በኃጢአት ወድቀን ብናገኘው፣ እንኳን አቤቱ አምላክ መጨረሻ ላይ አሳምርልኝ በሉ። መጨረሻችን አሳምርልኝ ወይ ደግሞ እናቶቻችን ድሮ ምን ይላሉ? አሟሟቴን አሳምርልኝ የሚለው ነገር ቀላል አይደለም። ወደፊት የምንሆነውን ነገር እግዚአብሔር ሆነ መረብ ወጥመድ አጥምዶ ወንዱን ከፈለገ በሴት ለመጣል አይዳውጣ የሆነችውን ሴት በቤት ውስጥ አምጥቶ በናንስያለ ምክንያት ብዙ ንጹ መጡ አስቸጋሪ ነገር ሲሆን ሲስተሙን አያችሁት አይደል? እኛን ለመጣል ሰይጣን የሚጥሉ የሚጥረው ነገር እኛን አንድና አንድ እንዳንሆን በትዳር ሆን በቤተ ክርስቲያን እኛን ከቤተ ክርስቲያን ለማስወጣት ሲፈልግ እንኳን ሳዩ ራሱ ይቀፈኛል እንድንል አድርጎ ይስልብን እዚያ በኋላ ምን እንላለን መሰላል ወይ ከዚህ በኋላ የሰው ነው ብዬ ነው እንላለን እና እንደዚህ በመሆን ውስጥ በህይወታችን ሰይጣን ያ ሁሉ ሲራቅ